ሰላም ሰላም፣ እንዴት አደራችሁ? ደግ አደራችሁ? እንዴት ናችሁ? ደህና ናችሁ ወይ? የትጂ የዩቱብ ቻናል ተከታታዮች እንዴት ናችሁ አላችሁልኝ? የኔ ውዶች ዛሬ ደግሞ በዚህ መልኩ መተናል መተናል ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱ ማለት ነው ውዶች ዬ እንዶ እንዶ እንዶ ቪዲዮ አሁን አድርጋለሁ ወይ እንግዲህ ልጅህ ነው ዛሬ ሳትቆረ ቆረ ሰዓት ሰራት ነው ማለት ነው። እንደዚህ ዋት እዚህ ጋር ምናለኝ ምን አለኝ? ምን ጀመሪያ መጀመሪያ ነገር ይሄ ልጀምራለሁ። ፍልፍላስ፣ ወት፣ ያው በርበሬ፣ እንትን፣ ካሞን፣ ያሶን፣ ሄል እንደገና ደግሞ ገረፋ ምናምን አለበት። ይሄን እጨምራለሁ። ሽታው በጣም ቆንጆ ነው ማለት ነው። እዚህ እዚህ ጋር ደግሞ ምን አለኝ ነጭ ሽንኩርት ድፍኑ አለኝ። ይሄም ነጭ ሽንኩርት ነው። እዚህ ጋር ደግሞ ሁለት ሎሚዎች አሉ። እችም ቀረፋ ነች። እነኝም ቀረፋ ናቸው። ነኛ ደግሞ እነኝ ደግሞ ወረገቀል ይባላሉ። ወረቤት ሁሉም ቦታ አሉ። ቲማንቲም አለኝ ጀረፋ አለኝ ሽንኩርት አለኝ። አሁን ምን አደርጋለሁኝ? ያ ንደተናሌ ጨመርኩባቸው ማለት ነው። እና የአሁን ዶሪቲ ዶሪቲ ዶሪቲ ዶሪቲ በሰይ ማለት ነው። እና እንደዚህ እየድርጌ እቀቅላቸዋለሁኝ ማለት ነው ሞክሮ፣ ተሞክሮ ተሞክሮ፣ በጣም ቆንጆ ነው ማለት ነው። ልጆች እህ ይሄን እንግዲህ እንደዚህ አድርጊ፣ ከቀለ ቀቀለዋለሁ ማለት ነው። ከዛም በኋላ ደግሞ ያው እሰራዋለሁ እኔ እሰራዋለሁ፣ እኔ ተከታተሉ ማለት ነው። እንደ ልማዴ ያው ማጅ የማይቀር ነው፣ ማጅ እጨምራለሁ ማለት ነው እና ከዛ ያው ማጅ እጨምራለሁ፣ ከዛ ደግሞ ጨው የማይቀር ነው ጨምሩ ጨምሩ ማለት ነው የኔ ወዶች እንዴት ናችሁ ደህና ናችሁ ወይ እንዴት ነው አዳራችሁ ረፋዳችሁስ እንዴት ነው ደህና ነው ወይ ሁላችሁም ሰላማችሁ በዝቶ ተተረፍ ይበልልኝ እንግዲህ ሀገራችንን ሰላም ያድርግልን ሁላችሁንም የስራችሁን ይባርክላችሁ ጤናችሁን ይስጣችሁ ከማንም በላይ ጤና የሆነ ሰው ይሰራል ይቀየራል ማለት ነው ስሩና ያው እንግዲህ ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ እኔንም ተያይዘን እንደጌ ማለት ነው የኔ ወዶች፣ በጣም ነው የምወዳችሁ። ክበሩልኝ። ያው ሁሉም እንግዲህ እንደዚህ ነው። ያው ማች ጨመርኩ ማለት ነው የኔ ወዶች እና እንዴት ናችሁ? በተረፈ ሰላም ናችሁ ነው? ጥሩ ነው። ስራ እንዴት ይላል? ሁሉ ሰላም ሁሉ፣ መልካም ነው ወይ የኔ ወዶች? ያው ሁለት ማች ጨመርኩ ማለት ነው። ሁለት ማች ጨመርኩ ከዛ ከዛ ከዛ

ማሻላ ማሻላ ማሻላ ሆናለች እና ያ በጣም ቆንጆ ሆና እየበሰለች ነው ዶሪቲ ማለት ነው። የኔ ውዶች አዎ ሽካ በጣም ጣፍጣል። ጤማ ሙሚኑ ነው በጣም ቆንጆ ነው ማለት ነው። ከምር ነው ምራችሁ በጣም ቆንጆ ነው። እዚህ ጋር ደግሞ ምን አለች አታሪ እየቀቀልኩ ነው ማለት ነው። እንግዲህ ውዶቼ ና ዶሪ ቲም እዚጋ እዚጋ እንደዚህ እየበሰደች ነው በስላለች ማለት ነው። እዚጋ ደሞ እየበሰደልኝ ነው አተሪ ማለት ነው። እዚጋ ደግሞ ምን አደርጋለሁ እኔ? እዚጋ ባትንጃም ና ልንቻለኝ ማለት ነው። እሱ ምን አለኝ። እዚጋ ደግሞ ምን አደርጋለሁ እነኝ እንቀመማለሁኝ ማለት ነው። ያው እንደ ደማዴ እነ ይሄም ያው እንትን ነው። ከዛ ደምብላል ነው ማለት ነው። ይሄ ደግሞ ከሙና ወጭ ደግሞ እዚች ጋር ጫው አለች። እዚህ ጋር ደሞ እንደልማት ፍልፍላሰ ወጣለኝ ማለት ነው። ኮንዶ በርበሬ ማለት ነው። ዶሮዬን እዚህ ጋር ነው ማድርገው ማለት ነው። ለምን እንትን ለማለት ከስር ሳረግ እንዳያርቢ ማለት ነው። እንደዛ እዚህ ላይ ነው የምጠብሰው ማለት ነው። ዶሮዬን እንደ ተከታተሉኝ። እኔ ወዶች እያበረታተሉ ሰብስክራይብ፣ ላይክ፣ ሸር ማድረግ እንዳደረሱ አሰባች ላይ አስተያየታችሁን ደግሞ እፈልጋለሁኝ እና ጻፍ ዴ ማለት ነው ኮመንት ላይ ወዶችን። ጥመሞች ቅመሞች እንደካስተካከልኩ በኋላ ምን እጨምራለሁ? እነኝን ትንሽ እጨምራለሁ፣ ይሄንን ማለት ነው። ከዛ እዚጋ ደግሞ የራሱ የዶሮ ቀንትና ወይም ያው ማጅ ነው የራሱ የዶሮ መጨመሪያ ነው፣ እንጨምራለሁ። ይሄም እዚጋ ያው ይህንንም ጨምራለሁ ማለት ነው። እሱ ምንድን ነው ሶስያ ሶስ ው ሶስያ ሶስ ና ነኝን ጨምራለሁኝ ማለት ነው ለዶሮች ያደረጉና ትንሽ ምንድነው ዘይት ዘይቱን ጨምራለሁ ማለት ነው። ይሄ ዘይት ዘይቱን ነው የምጨምረው ማለት ነው። በዚህ እለዋውሰዋለሁ ማለት ነው ውዶች። ውድወርቴ ዶሬ እንደዚህ እንደዚህ እንደዚህ እንደዚህ አድርጌያታለሁ። ምን አደርጋለሁ አሁን ወደ ፍረን አስገባታለሁ ማለት ነው። ከዛ እንግዲህ ይኸውና እንደዚህ ግሯን እንደዚህ ግሯን እንደው እንደዚህ ግሯን ሰቅላለች። ቸር እንደው ይባተኛው ሰዓት ይታያል እና አሁን ካፍታለች እና ያው እና ፈረንታስ ይገባት ማለት ነው። ውዶች ላይክ ሰብስክራይብ ሼር። በጣም ያምራል፣ በጣም ይጣፍጣል። እንደዚህ እንደምታታ አይደለም ማከሩት። እሺ እኔ ውዶች አስተያየቶች ማለት ነው እንግዲህ እዚህ ጋር አሁን ደግሞ ያው ጊዜ እንደዚህ ደርሰብኛል ማለት ነው። አሁን እንደዚህ ተቀቅሉ አንድ ማለት ነው።

ከሞን ነው ይሄ ከሞን ጨምር ያለው እና ደግሞ ያው ያላችሁን ነው። እንደፈለጋችሁ መጨመር ትችላላችሁ፣ ችግር የለውም። ያው ማጣፈጫ የተባሉ ቅመሞችን ጨምሩ ማለት ነው። ትችላላችሁ። እናንተ በሰል አርጌዋለሁ። ያው እንደ ቤተሰባቸው ፍላጎት ነው ማለት ነው ወይም በሰል የምታረጉት

ያው የጨመራችሁት የጨመርኩትን ጨዋማ አይዛችሁ እነሱን ጨዋማ አድርጋችሁ ትቀቅሎታላችሁ። ከዛ ያ ደግሞ በጣም ያምራል የሚጣፍጠው ምርጥ ነገራችሁ፣ እና ያንን የዶሮውን በዶሮው ላይ ደግሞ ምንድን ነው ጣሙ ቴስቱ ቆንጆ እንዲሆንላችሁ ማለት ነው። በጣም ይጣፍቃል። ማይሶት ኔወቦች በነገራችን ላይ ለልጄ ትሰጥ ነው ማለት ነው።

ዶ ና እንደዚህ በሚያምር አልኩ ለልጅ ም ላቀርብለት ነው ማለት ነው። በጣም የሚጣፍጠው ቅመ ሶት በጣም ያምራል። እንደዚህ አሁን ላቀርብላቸው ነው ማለት ነው። ያው ከዛው ላይ ቆረስ አድርጌ ነው እና በጣም የሚጣፍጠው በጣም ያምራል። በጣም ቆንጆ ነው። ቅመ ሶት ልጆቻቸው ማለት ነው። በጣም የምወዳቸው በጣም የማከብራቸው ስለመተከታተል በጣም አመሰግናለው። ስለምታበረታቱኝ ስለ ሁሉም ነገር በጣም አመሰግን የወዶድ ስለዚህ በርዶሌን ጠንቴሩ ሰሩ ማለት ነው። በጣም እንግዲህ ቪዲዮ አላረዝምም ማቀር ያለ ነው እና እስከ መጨረሻው ውትና ከዛ ያው ትበሉ ማለት ነው። አሁን እንዲ ከሰላጣ ጋ ነው ይመከ ነው በጣም ያምራል። በጣም ነው ስለዚህ፣ እኔ ውዶች፣ እኔ ማሮች፣ ፍጥሮች ሰላም ሁኑ። በጣም ነው፣ በጣም ያምራል። ስለዚህ ስሩት ማለት ነው። ግን አሳብ አስተያየታቸው ሆነ ኮመንት ላይ